ክም ወራህመቱላሁ በረካቱ ድና፣ የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱ ሊላህ እኔ በጣም ደህና ነኝ። ዛሬ ማሳያችሁ ከላላ የሚሄድ ከላላ አቤት ውሃ የሚባል ሀገር የሚሄድ የልጆች አልባሳት እና ትንሽ አስቤዛ ነው 41720 ብር የፈጀ ነው ሀያ ብር የፈጀ ነው። አብራችን ቆዩ ማለት ነው። እዚህ ጋር ሁለት ሺህ አምስት መቶ ብር ትልቁ ማዕደን ብላኛለች ወይም ደግሞ አንድ ሺህ ብር ሦስት ሊትር ሀያት ዘይት። እንደገና ደግሞ እዚህ ጋር እንደምታዩት በስልሳ አምስት ብር ሂሳብ ቆንጆ የሆነ ሳሙና ነው የሚሞክረዋለሁኝ ይሄንን ገዝተላታለሁ ግማሽ ግማሽ ደግሞ ላይፍ ቦይ ሳሙና በሀምሳ ብር ሦስት መቶ ብር እዚህ ጋ እንደምታውቁ ደግሞ አንድ ኪሎ ቡና በ1300 ብር ሂሳብ ገዝችላት አለ ማለት ነው። ይሄ አንድ ኪሎ ነው። ከዛ መቀጠል እዚህ ጋ ደግሞ አስር ኪሎ ስኳር አላት በመቶ ሰባ ብር ሂሳብ ነው የገዛውላት ማለት ነው። ይሄ በመቶ ሰባ ብር ሂሳብ ነው የገዛውላት። ከዛ መቀጠል የትምህርት ቤት ለትምህርት ቤት የሚሆን ለዘጠኝና ለአስራ አምስት አመት ሴት ልጅ የሚሆን ዩኒፎርም ተብያለሁኝና ይሄንን ዩኒፎርም በትዕዛዝ ነው ያሰራሁላት። እዚህ ጋር እንደምታዩት ይሄ ጉዱ ነው፣ ጥቁር ከለር ነው። ይሄንን እና እንደዚህ ነው የሚለበሰው። እንደዛ ነው ያለችኝ ሀገራቸው እንደዚህ ስለሚለበስ ነው ማለት ነው ያዘዘችኝ። እና ሁለት ነው የአስራ አምስት አመቷ ይሄ ነው። ሰውየው ምን አረገ፣ ምናልባት ወፍራም ከሆነች እንትን እንዳይልባት ብሎ እዚጋ ትርፍ ትቶላታል ማለት ነው። በጣም የሚያምር ለቀቅ ያለ ጽድት ያለ ጉርድ ነው ማለት ነው የሚሰራላት። ሸሚዙ ደግሞ ይሄ ነው እና የሁለቶቹ ዋጋ ሁለት ሺ ብር ነው ከነ ማሰርተው ከነ ሁሉ ነገር ማለት ነው። ከዚህ ጋር ደግሞ ለአባት የሚሆን ጃኬት ነው። ሁለት ሺ ብር ነው ዋጋው ማለት ነው። ቆንጅ ነው። ማሻላ ተባረክክማ። እና ይህን የመሰለን አባት የሚሆን ጃኬት ከዛም ደግሞ ሁለት የጨርቅ ሱሪ ብላኛለች። እዚጋ እዚህ ጋር እንደምታዩት ይሄ ጎመኔ ነው። ይሄ ደግሞ ወደ እርሳስ ብረት ከለር ሄደ ነው። አምስት አምስት መቶ ብር። እዚህ ጋር ደግሞ እንደዚሁ በተመሳሳይ አምስት አምስት መቶ ብር። ሁለት የጨርቅ ሱሪ፣ ሁለት ደግሞ ሸሚዝ ነው። ይሄ ለአባት ነው። ከዛ ደግሞ እዚህ ጋር ምን አለው? ጥምጣም አለ አራት አራት መቶ ብር። እንደገና ደግሞ ለእናትና ለአራት አመት ሴት ልጅ ኪሎሽ ቅድ ላይ ኪሎሽ ቅድ በነገራችን ላይ ከታች ልቅቅ ያለ ነው አያችሁታል ልቅቅ ያለ ነው። እና የዚህ ዋጋ 2500 ብር ነው። በትዕዛዝ ነው የተሰራላት በነገራችን ላይ። ይሄ ደግሞ የአራት አመቷ ነው። ይሄ ለአራት አመት ሴት ልጅ ነው ማለት ነው። እና የእናቷ ጋር ተመሳሳይ ነው። ዋጋው 1800 ብር ነው ማለት ነው። ከዛ ደግሞ ምን አለችኝ ለወንድሟ የሚሆን እዚጋ እንደምታዩት ስድስት መቶ ብር፣ ቲሸርት ሸሚዝ ደግሞ ሰባት መቶ ብር በጣም የሚያምር ሸሚዝ ማሻላ። እዚ ጋር ደግሞ እንደምታዩት ቆንጆ የሆነ ጅንስ ሱሪ ሺህ አንድ መቶ ብር። እዚጋ ደግሞ በተመሳሳይ ያው ወጣቶች እዚጋ ያሰሩታል አሰሪ ብላኝ ነበረ ግን የእግሩም ቅጥረት እኔ ስለማላቀው ራሱ እዚሽ ጋር እንትን ይልና ዚፕ ይገባበታል። ራሱ ያሰራዋል ማለት ነው። ቆንጆ የሆነ ጅንስ ሱሪ ነው ማለት ነው የገዛውላት። እዚህ ጋር በተመሳሳይ አይፍታ ቆንጆ የሆነ ቲሸርት 6ስት 600 ብር። ጅንስ ሱሪ 32 ቁጥር ነው ሁለቱም። አይፍታ የዚህ ዋጋ 1100 ብር ነው። ሸሚዝ እዚህ ጋር እንደምታዩት የዚህ ዋጋ ደግሞ 700 ብር ነው ማለት ነው። ከዛ ምናለን ወደ እናቶች አንድ አይነት የሆነ ጨርቅ ለአስራ አምስት አመትና ለእናት የሚሆን ሳይዙን እኩል አርጊው ወፈር ስለምትል ብላኛለች። ይህን ልብስ ታውቁታላችሁ ከነ ሻርኩ ስድስት ሺ አምስት መቶ ብር ይሸጡታል አብዛኞቻቸው አብዛኛውን ቦታ ላይ። እኔ ይህንን ልብሱ ብቻ ነው የገዛሁላት ማለት ሻርኩን አልፈልገውም ስላለችኝ ይህንን የገዛሁላት አራት ሺ አምስት መቶ ብር ነው። እዚህም የ15 አመቷም እንደዛው በተመሳሳይ 4500 ብር ነው። ወፍራም ናት ብላኛለች ማለት ነው። እንደዚህ ሁኖ 9ሺ ብር የሁለታቸው ነው ማለት ነው። እዚህ ጋር ደግሞ ለዘጠኝ አመት ነው ይህን የምትለብሰው። የ9 አመት ሴት ናት። የዘጠኝ አመት ሴት ናት። የዚህ ደግሞ 2500 ብር ነው። እዚህ ጋር ደግሞ የ አራት አመት ናት ለአምስት ዓመት ተብሎ ነው የተሰራው፣ ለዛች ቅፍ እናሳየዋችሁ ማለት ነው ይሄ ደግሞ ሁለት ሺ ሁለት መቶ ብር ነው ማለት ነው። ከዛም ለሁላቸውም ደግሞ እዛ ምን አለ ለእናቴ ማነው ለአስራ አምስት አመቷ የሚሆን እዚህ ጋር እንደምታወቅ ታይት አለ ዋጋው ሁለት መቶ ማነው ሶስት መቶ ብር ነው። እዚህ ጋር ደግሞ ሁለት ሰማኒያ ሁለት ሰማኒያ ይህንን ለዘጠኝ አመቷ ይህንን ደግሞ ለአራት ዓመቷ ነው የተገዛው ማለት ነው። እዚህ ጋር ደግሞ ሶስት ሀባ ለአራት ዓመቷ ይቺ ለአራት ዓመት ለአራት ዓመት እነዚህ ለአራት ዓመት ለአራት ዓመት ነው የተገዙ ሶስቶቹ። በጣም ነው ኳሊቲ የሆኑ ናቸው። ዋጋቸው ስልሳ ስልሳ ብር ነው። እዚህ ጋር ደግሞ ለዘጠኝ ዓመቷ ነው። ይሄ ለዘጠኝ ዓመቷ ነው አያቸዋ። ይሄ ሀምሳ ሀምሳ ብር ነው። እንደገና ደግሞ እዚህ ለአስራ አምስት ዓመት ሴት ልጅ ነው ቆንጆ የሆኑ ንቶች ናቸው። እነዚህም ስልሳ ስልሳ ብር ናቸው። ሶስት ሀባ ለሁሉም ሶስት ሶስት አላቸው ማለት ነው። ከዛ በመቀጠል ምን አለ መሰላችሁ ሺቲ 650 ብር የሚያምር ቆንጆ የሆነ ሺቲ እንደዚህ የሚያምር ሺቲ 650 ብር ማስተፊያ ደግሞ አርባ ብር አለው። ከዛ ሹራብ ደግሞ ዘጠኝ መቶ ብር ማሻላ የሆነ ሹራብ ነው። ይለጠጣል ለሁሉም ሰው ሳይዙ ለሁሉም የሚሆነው 900 ብር እነዚህን ሻርፖች እንግዲህ እገዛችኋለሁ። በጣም ጨምረዋል። የለም ብሎ አንድ ሰው ነው የሰጠኝ ነገራት ላይ በአራት መቶ ሀምሳ ብር ብቻ ማለት ነው። እያቸው ያምራሉ። ወሎ ይባላሉ ስማቸው ማለት ነው እና ቆንጆ የሆኑ ሻርፖች ናቸው። ማሻላ ግን ዋጋው ጭማሬ ነው። አንዱ ካሳየዋችሁ ለሳይዙ ማለት ነው። ከወደዳችሁት እንግዲህ ሌሎቻችሁ ማዘዝ ትችላላችሁ፣ በ0967177194 ወይም ደግሞ በ092317415 በተመሳሳይ ታገኛላችሁ። በመጀመሪያ ያው የሚፈልጉትን ዕቃ መጻፍ ተቻላችሁ። ካልሆነ ደግሞ ተደውለን መጻፍ ይቻላል ማለት ነው። እንደተለመደው ማለት ነው። ማለዛሬ ይህን የመሰለ የሚያማምሩ ወደ ከላላ አቤት ውሃ የሚሄዱት አልባሳቶች እና አስቤዛ ይሄን ይመስላል። ሰላም አለይኩም ወረህመቱላ በረካቱሁ።